ዛሬ ይዤላችሁ የመጣሁት ጠቃሚና ወሳኝ ነገር። ብዙዎቻችሁ እንደዚህ አይነት ነገር ትፈልጋላችሁ። ማለቴ ብዙ ጊዜ እኔ ስለ ቤት እንደዚህ አድርጉ፣ እንደዚህ አድርጉ ስላችሁ ብዙ ብዙ ልጆች ታያላችሁም ኮሜንትም ትጠይቁኛላችሁና፣ እንዴ ይሄ ነገር ለካ ሰው ይፈልጋል ብዬ ሰራሰብኩ ነው። ይሄ ነገር የምነግራችሁ ቤቴን ጀምሬ ኢትዮጵያ ሲሄድ ጨርሳለሁ የምትሉ እንዲሁም ደግሞ የሰራሚክ ዋጋ እንዲሁም ደግሞ ባለፈው አንድ እህቴ ወይም አንድ ወንድሜ ለሰባ ሁለት ነው ቆርቆሮ ስንት ጅብሰን ያስፈልገኛል እነሱ እነሱን አነጋችኋለሁ ማለት ነው። አብራችሁ ሆኑ ሰላም እንዲናችሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ስለ ጅብሰን ዋጋና ስለ ሰራሚክ እንዲሁም ደግሞ ብዙ ልጆች እንዴት ኢትዮጵያ ስኒ እንጨርሳለን ለምትሩ እያንዳንዷ ነገር እንዴት እንደጨመረች እኔ ያው በሂደት ያለውን ነገር ሳቅ ነጋችኋለሁ። ብዙ ልጆች ዩቲዩብ ላይ ምናምን ሰረቤት ነገር ስፖስት ብዙዎቻችሁ ጠቁኛላችሁ እይታውም እንደዛው ነው እና አመሰግናለሁ። ብዙዎቻችን የምንቸገረው ነገር ስለሆነ ማለት ነው ለቻናሬ አዲስ ከሆናችሁ እማታቁኝ ካላችሁ ሰብስክራይብ፣ አዳዲስ ልጆች እየመጣችሁ ስለሆነ ሰብስክራይብ የምታደርጉኝ፣ ሙሉዓለም እባላለሁ። በዚህ ቻናል የራሴን ሀሳብ የራሴን አንዳንድ ነገር ነው ሼር የማደርገው። ስለዚህ ቻናሌን ከወደዳችሁ ከተመቻችሁ ላይክ እና ሰብስክራይብ አድርጉኝ። ካልተመቻችሁ ደግሞ ምንም አድርግ አልችልም። ምትወዱ ትከተጉኛላችሁ፣ ማትወዱ ደግሞ ችግር የለውም። ብዙ ጊዜ ላይክ አድርጉኝ ምናምን ስንራችሁ የሆነ በላይክ የምናገኘው ነገር ይመስላችኋል። ግን ይሄ ቪዲዮ ለሌላ ሰው ሼር ወይም ደግሞ ለሌላ ሰው ይደርሰዋል በሚል ነው እንጂ ያን ያህል እኔ የላይክ ሱስ ኑሮብኝ አይደለም። ብዙ ጊዜ ቪዲዮ እይታው እንዲኖርልኝ ነው ላይክ አድርጉኝ ብላ ይችላችሁ ማለት ነው። እንግዲህ ዛሬ ልነጋችሁ እየፈለኩት ወይም ደግሞ ላወራችሁ የፈለግኩት ሳረሳው ባለፈው አንድ ወንድሜ ወይም አንድ ትህቴ ጅብሰን ለሰባ ሁለት ቆርቆሮ ጅብሰን ስንት ነው ብለሽ ጠይቀሽ ወይም ጠይቃሽ ነበረ ረስቻለሁ። ሴት ሆኝ ወንድ ማለት ነው እንግዲህ ጠይቂ ያለሁኝ ያሁን የዚህ ጋር ብሩን ብልከው እዛ የሚገዙት ሌላ ሰው ስለሆነ እነሱን ጠይቂያቸው ለሰባ ሁለት ቆርቆሮ ሃምሳ ሶስት ቀረጭት ጄሶ ያ ማለት ይሄ ከጀሱ አልኩ ጅብሰን፣ ሶሪ ጅብሰን አሁን ከጅብሰን ባለሙያ ይነግሯቸዋል። ግን ሀምሳ ሁለት ኬሻ ማለት ነው። ሀምሳ ሁለት ኬሻ ያስፈልገዋል። እሱን ደግሞ በሶስት መቶ አንዷ፣ አንድ ሺ ሶስት መቶ ብር ማለት ነው። እና አስቡት እንግዲህ በጣም እየተወደደ ነው የሄደውና በጣም ከባድ ነው እና ብዙ ጊዜ የምነጋችሁ ነገር ቢኖር ሁልጊዜም ቢሆን በርቱ፣ ተበራቱ ወደፊት እንጂ ወደኋላ አትበሉ። ሌላው ደግሞ ዛሬ የምነጋችሁ ነገር ሰራሚክ የሰራሚክ ዋጋ በኢትዮጵያ ብዙዎቻችሁ እኔ ራሴ ማወቅ እፈልግ ነበረና እግዚአብሔር በፊት እኔ እግዚአብሔር ከረዳይ ቤቴ መሬቱ ምናምን የጣውላ ቢሆን ደስ ይለኛል፣ ደግ ነበር። ምክንያቱም ዘመናዊ ነገር ደስ ይለኛል። ከባህላዊ ይሄ ባህላዊ ነገር ደስ ይለኛል። ዘመናዊ አልኩኝ፣ ዘመናዊ ብልጭ ልጭ፣ ይሄ ቦግ ድርግም ምናምን ላይት የበዛበት ነገር ነው አይደለ? እኔ ግን ባህላዊ ነገር በቃ ይሄ በእንጨት ምን እኔ አንዳንዴ ሀሳቦች ይሳኩልኛል። ሕልሜ ይሳካልኛል ራሱ። በዚህ ጊዜ ኢትዮጵያ ገባለሁ ብዬ ካሰብኩኝ የሆነ ቀን ተነስቼ ሊሄድ ብል አይሳካልኝም። እና ባፌ ያልኩት ነገር በሙሉ በቃ ይሄዳል፣ ቀስ እያለ ይሳካልኛል እና እንዶ ያንቺስ? ምንም ምንድን ነው እንዶ፣ ያንቺስ ደግሞ ምን አይታ አምሮት ነው እንዳትልኝ። እኔ ባህላዊ ነገር በጣም ነው የምወደው። አስተዳደጌም የመጣሁበትም በባህላዊ ባህላዊ ነገር ስለሆነ እኔ ባህላዊ ነገር ነው የምወደው ምወደው እና ይሄ ቤቴ ሰራሚኩ ሳይሆን የሆነ የጣውላ እንዲሆን እፈልግ ነበር፣ ግን በጣም ውድ ነው የጣውላ በጣም ውድ ነው ጋይስ። ወይኔ፣ ከዛ አይ፣ ሙሉ ጥቁ አይደለም እሱ ላንቺ አይሆንም፣ ግዴለሽም ይቅር ተብዬ እንግዲህ ሰራሚክ ከአዲስ አበባ ተጭኖ ወደ ወደ ወርዳያ ተልኳል ሂዷል ማለት ነው። እና እሱ ደግሞ ሰራሚክ እንግዲህ በጣም እንደዚህ አልመሰረኝም ጋይስ፣ እግዚአብሔርን እንደዚህ አልመሰረኝም። አሁን ብዙዎቻችሁ ባለፈው ቪዲዮ ስሰራ ቤታችሁን ጅብሰን ቀቡ፣ ፕላስቲክ አታድርጉ፣ ምክንያቱም ልዩነት አለው የአስር አሁን እኔ እንግዲህ ያን ሁሉ ቤት ያን ሁሉ ኮርኒስ ሁሉንም በረንዳውንም ምኑንም ጅብሰን ነው ያደረግኩትና ጅብሰን አንደኛ ውበት ይሰጠዋል፣ ሁለተኛ በጣም ነው በቃ በጣም ነው የሚያምረው ሶስተኛ ከፕላስቲኩ ኮርኒስ ጋር በጣም የአስር ሺህ የአስራ አምስት ሺህ ብር ልዩነት ከእኔ አሁን የፕላስቲኩን ባደርግ ብዬ ሳስብ ልዩነቱ የዋጋው የአስራ አምስት ሺህ ብር ልዩነት ነው። ግን ለአስራ አምስት ሺህ ብር ብዬ አሁን ኮርኒሱን ፕላስቲክ ግድግዳውን ጅብሰን ላድርገው ብላችሁ እንዳታስቡ። ለምን ዋጋው እንዲቀንስልኝ ጅብሰውንም እንዲቀንስልኝ ምናምን ብላችሁ አስባችሁ አንዱን አንዱን አታድጉ በቃ ካደረጋችሁ ጅብሰን እና ጅብሰን በቃ ምክንያቱም መሸም ግድግዳው ኮርኒስ ማነው ፕላስቲክ አይሆንም ማለት ስለዚህ ኮርኒሱ የፕላስቲክ ይቀንሳል ምናምን ቤቴ በቃ ብላችሁ እንትን እንዳትሉ የፕላስቲክ ጭራሽ አያስፈልግም ምንም አያስፈልግም እግዚአብሔር ግን በተለይ እናንተ ስደት አለም ላይ ለፍታችሁ ጥራችሁ ግራችሁ እንደው ኢትዮጵያ ስትገቡ ቢያንስ እንኳን ላይናችሁ እንደው የሚያምር ነገር ማድረግ አለባችሁ የእውነት እንደው ከዛም ከዛም ብላችሁ ቢሆን ማለት ነው እና ስለዚህ እኔ እየጣውረው ተወደደብኝ። ከዛ ጅብሰኔ ምናምን አልቋል፣ እግዚአብሔር የተመሰገነ ይሁን ትንሽ በረንዳ ምናምን ነው እንጂ አልቋል። ከዚህ በኋላ እንግዲህ ሰራሚክ፣ ከዛ የውስጥ በር፣ ከዛ ደግሞ ቀለም፣ ከዛ መስታወት፣ ከዛ አጥር ምናምን፣ ከዛ እቃ ነው በቃ እቃ፣ የቤት እቃ፣ ከዛ ጎጆ ወጣለሁ። ጎጆ ወጣለሁ ማለት ነው። ሶ ጉዶችዬ፣ እንግዲህ እቃ አሁን ቀጣይ ስራችን ሰራሚክ ስለሆነ የሰራሚክ ዋጋ ልንገራችሁ። ሰራሚክ እንዳልኳችሁ እኔ ሻሩ ቤት ኮሪደር ምናምን በረንዳና ሳሎን ነው ያደረኩት። እሱ ሜትር 1350 ብር። ወግደያ፣ ደሴ፣ ኮምቦልቻ ምናምን ሊጨምር ይችላል። እኛ ግን ባለቤቴ የሚያውቀው ጓደኛው እቃ ምናምን ሰራሚክ ይጭን ከአዲስ አበባ መቀሌ ከመቀሌ ጎጃም እንደዚህ የተለያዩ ክፍለ ሀገሮች ነጋዴ ስለሆነ እቃ ስለሚጭን እሱ ነው ይጫነለት። ለምን አዲስ አበባ ማነው፣ ወግዳያ በጣም ውድ ነው። ምክንያቱም ከአዲስ አበባ ስለሚሄድ ይጨንትን ይላል። ይሄ ትራንስፖርቱን ምኑን ምኑን አድርገው ነው የሚያተርፉት። ስለዚህ እዛ እንደውም 1700 ነው 1800 ነው እንደዛ ነው ያሉት። ወ አንድ ካሬ አንድ ሜትር ማለት ነው። አንድ ካሬ እንግዲህ 1800 ምናምን፣ አዲስ አበባ ግን 1350 ነው። አዎ 1350 ብር ገዝተናል። አጠቃላይ እንደዚህ ደግሞ የሻዋር ቤት እጅ መታጠቢያው አለ አይደል? እሱ እንግዲህ ለሰባ ሁለት ቆርቆጎ ብላችሁ ያዙት። ይሄ አሁን የነገርኳችሁ ሰራሚክ ለ72 ቆልቆሮ ግን የኔ 72 ቆቆ ስላችሁ፣ እንግዲህ ምኝታ ቤት ምናምን ኩሽና ሳይሆን ሻወር ቤት፣ በረንዳ፣ ሳሎን ብቻ እና አጠቃላይ ዋጋ ሜትር 1350፣ አጠቃላይ ወደ 67250 ብር እንግዲህ፣ በአንድ ሜትር አስቡት እና ሰራሚክ ምናልባት የሰራሚክ ዋጋ ማወቅ የፈለጋችሁ ካላችሁ ሰራሚክ ማድረግ ቤታችሁን ከፈለጋችሁ ሰራሚክ አንድ ሜትር አሁን እንግዲህ ነገ ከነገ ወዲያ ይጨምራል። አዲስ አበባ ላይ 1350 ከሆነ አሁን 1500 ሊሆን ይችላል፣ ወግዲያ ደግሞ ክፍለ ሀገር ደግሞ 2000 ሊሆን ይችላል። እና በጥቅሉ ሲነግራችሁ አንድ ሰው ቤኒ አሁን ባለፈው ሲሄድ ያኔ ቤት የራሱ የሆነ አላለቀም እንጂ መኖር ይችል ነበር። ያስኖራል በእርግጥ ግን ሳስበው እንዴት ነው? እዚሁ እኛ ስምንት ዓመት ነው ሰርተን ይሄን ቤት የማስተካክለው። ታስተካክሉታላችሁ እኮ ከሰራችሁ። ኢትዮጵያ ኮ ግን በአንዴ አትሰሩትም። ከአንድ ዓመት ከአንድ ዓመት በኋላ እያላችሁ ነው የምትሰሩት። አስባችሁታ ያንን ሰጋሰብኩ ነው እንጂ እኔ ባለፈው የመጣት መጣት አልፈልግም ነበር፣ ግን ሳስበው ኖ ነው ሙሉ መሄድ አለብሽ። አሁን እግዚአብሔር ይመስገን ከመጣው እንኳን አመት አልሞላኝም። ከመጣው ስድስት ወር ነው ሰባቱ እንኳን አልሞላኝም። እንግዲህ ገና አይደለ ጠር ጠግን እና የካቲት መጋቢት ሚያዝያ ግንቦት ሰኔ አምስት ወሬ ነው እንግዲህ። በአምስት ወሬ ውስጥ እንግዲህ አስቡት ስንት ነገር ተሰራ፣ ስንት ነገር ሽንት ቤት ከማስቆፈር ቤት በረንዳ ምናም ቅርጣቅርጥ ከማውጣት ግርፍ ከማድረግ ጀምሮ ከዛ ደግሞ ኮርኒስ ጅብሰን ከማሰራት ከዛ ደግሞ ሰራሚክ ከዛ ደግሞ የእጅ ባለሙያ የሰራተኛ ወጪን አስቡት። በቀላሉ እራሱ ጅብሰናችሁን የሚሰራላችሁ ሰዎች 35 ሺህ ብር ጅብሰን ለሚሰራላችሁ እና አንዳንድ ጊዜ ይህን ሳስበው እንደ እንኳን እመጣዋለሁኝ። ስለዚህ የጀመራችሁትን ነገር እዚህ ሆናችሁ መጨረስ አለባችሁ። ባለፈው አንድ እህቴ የውጭ በር ስንት ያስገጠምሽ ስትይኝ፣ ነግሬሽ ነበር 72 ሺህ ብር ነው 75 ሺህ ብር ምናምን ስልሽ፣ እንዲህ ይህ ሁሉ ከየት አመጣለሁ እንዴ? ታመጫለሽ፣ እየሰራሽ አይደል? እንደ ውጭ አገር ካለሽ ቢያንስ ሁለት ወር ሶስት ወር ደሞዝ ዝቅተኛ ቢሆን ቢያንስ አረብ አገር፣ አሁን ማንኛውም አገር ደሞዝ ጨምሯል። ምንዛሬ ሰረ ጨመረ፣ ደሞዛችሁን ደትበስትልኩት ይጨምራል። ስለዚህ ሁለት ወር ብትሰሪ ይገዛልሻል። እና ኢትዮጵያ ህጅ እሰራለሁ፣ ኢትዮጵያ ህጅ አደርጋለሁ፣ ኢትዮጵያ እንዲጅ እንደዚህ ያደርጋሉ ምናምን በጭራሽ እንዳታስቡት እንዳታስቡት። እኔ አሁን የሰራሚክ ነግሬያችኋለሁ። ቀጣይ ቀለም፣ ቀጣይ የውጭ የውስጥ በር የመኝታ በር ምናምን፣ እነሱን ደግሞ በእግዚአብሔር ከረዳኝ በጣውላ ነው የሚሆነው። መቼም የውስጥ በር እሱን ካደረኩ በኋላ መስታወት ገጥምና ከዛ በኋላ ነው ቀለም የሚቀባው። ምክንያቱም መስታወት ምናምን መጀመሪያ ቀለም ቀብታችሁ የውስጥ በርና መስታወት ልገጣጥም ብትር የሆነ የሚጫጫር ነገር የሆነ ነገር ሊሆን ስለሚችል መጀመሪያ የሚገጣጠሙ ነገሮች ገጣጥማችሁ ጨርሳችሁ የሚሰካኩ ነገር ካሉ እነሱን ሳስተካካችሁ መጨረሻ ላይ ቀለም ትቀባላችሁ እና አሁን ቀጣይ ደግሞ ፕላኔ እግዚአብሔር ከረዳኝ መስታወት ነው ከዛ ቀጥሮ ቀለም ነው ከዛ እያለ ይቀጥራል። ብቻ እያንዳንዷን ነገር እነጋችኋለሁ፣ ሲጨምርም ሲቀንስም። የሚቀንስ ነገር የለም ግን የሚጨምር ነው ያለው። ስለዚህ እኔ ዛ እየደነጋቸው የፈለግኩት የሰራሚክ ዋጋ እንዲሁም ደግሞ አሁንም ደግሜም ደጋግሜ የምነጋችሁ ኢትዮጵያ ሄጄ አስጨርሳለሁ፣ ኢትዮጵያ ሄጄ እንደዚህ ያደርጋለሁ፣ ኢትዮጵያ ሄጄ ነገሮችን አስተካክላለሁ፣ ቤት እሰራለሁ። አንድ ነጥብ ለምን አይኖርሽም? አንድ ነጥብ እኮ ምንም ነው። አንድ ነጥብ ይዘሽ ብትሄጂ አስቢው፣ እያንዳንዷ ነገር መቶ መቶ መቶ ሽር እንኳን ብታወጪ ከነ ትራንስፖርት ከነምን ያሁን ስልሳ ሰባት ሺ ምናምን ተባልኩ። ግን እኔ ከነምኑ ከነምኑ ሰባ ሺ ምናምን ነው እንደዛ የላኩት። ምክንያቱም ብዙ ነገር ያስፈልጋል። ሰራሚኩ ብቻ ስለመጣ ስልሳ ምናምን ሺ ብር። ከዛ ሰራሚክ ሲነጠፍ የሚያስፈልገው ምን መሰራችሁ? ሲሚንቶ ነው። ሲሚንቶ እየተበጠበጠ ነው በሚለጠፈ ሲሚንቶ ያስፈልጋል። የእጅ ዋጋ ያስፈልጋል። ባለሙያ እቃ ሲያስገቡ ሲጭኑ፣ ሲያወቅዱ በጣም ብዙ ነገር ያስፈልጋል። ሰገዝ እንዴት ነው? ኢትዮጵያ ሄደሽ ቤትሽን የምጨርሽ እንዳትጨርሽ እንዳታደርግ ይህንን ነገር ምነጋችሁ። ኢትዮጵያ ሄጄ ቤት እሰራለሁ፣ ኢትዮጵያ ሄጄ እቃ ሟላለሁ፣ ኢትዮጵያ ሄጄ እንደዚህ አደርጋለሁ እንዳትሉ፣ ጋይስ እንዳትሉ። ቢያንስ እንኳን የራሳችሁ ደህና ነገር ደህና ስራ ባይኖራችሁ፣ ቢያንስ እፎ የምትሉ ቤት ቤታችሁን አስተካካችሁ ከሄዳችሁ ለሆዳችሁ መሆን አያቀታችሁም። ለሆዳችሁ መሆን አያቅታችሁም ጋይስ። ቢያንስ የራሳችሁ ቤት ካላ እኔ ግዴታ እያልኩ አይደለም፣ ካላችሁ ጨርሳችሁና አስተካካችሁ ሂዱ በቃ። አሁን ብዙዎቻችሁ ሳላስተካክ ማነው እዛ ሄጄ ምናምን የምትሉት ነገር አቆሙ። ብዙ ልጆች ስለምትሩ ነው ጋይስ፣ ምንም አያስፈልግም እዚህችሁ እያላችሁ